ሞት ህንፃ ላሊበላ፣ ኩለየ እንግዳ። ባለቅኔው የላሊበላ ህንፃ እና ሞት እንግዳ ነው። ሞት አንድ ዜ ድሃው ላይ አንድ ዜ ሀብታሙ ላይ አንድ ዜ ባለስልጣኑ ላይ አንድ ዜ ደግሞ የኔ ቢጤው ላይ ሳይንቅ ሲገባ እናየዋለንና ያስደንቃል። ቅዱስ ላሊበላ ህንፃ ደግሞ ሦስት መቶ ስልሳ አምስት ቀናት ቢጎበኙት የማይጠገብና በረከተ እግዚአብሔር ይልቁንም ደግሞ በረከተ ቅዱሳን ያለበት ለኢትዮጵያ አይደለ ለዓለም አስደናቂ የሆነ በታላቁ ቅዱስ ላሊበላ አርባ ዘመን ሀብተ ክህነትንና ሀብተ መንግስትን አንድ አድርጎ በያዘው የታነጹ ብርቅዬና ድንቅዬ 11 ፍልፍል አብያተ ክርስቲያናት በኢትዮጵያ በሰሜን ወሎ ደብረ ሩሃ ላስታ ቅዱስ ላሊበላ ቤተ ክርስቲያን ይገኛሉና፣ የቅዱስ ላሊበላ ታህሳስ 29 ልደቱ ሰኔ 12 ቀን ደግሞ እረፍቱ ነውና እሱን እንመለከታለን። በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ቅዱስ ላሊበላ ቅዱስ ላል ይበላ ቅዱስ ላል ይበላ ላል ይበላ ላል ማለት ማር ማለት ነው፣ ይበላ ማለት ማር ይበላል ማለት ነው። ላሊበላ ካለ ደግሞ ያው ጥቅል ስም ነው ማለት ነው። ቅዱስ ላሊበላ ንጉሰ ኢትዮጵያ የኢትዮጵያ ንጉስ ቅዱስ ላሊበላ ከአባቱ ካጼ ዣን ስዩም ከእናቱ ከልዕልት ኪሪዮርና በአንድ ሺ አንድ መቶ አንድ አም ታሳስ ሀያ ዘጠኝ ቀን በቤተ መንግስት ተወለደ ይላል። ላሊበላ ማለት ንህብ አይመረ ጸጋሁ ማለት ነው። በተወለደ ጊዜ ነጫጭንቦች ሰፍረውበት እናቱ ደንግጣ፣ በአገወኛ ቋንቋ ላሊበላ አለች አለች። ልጄን ንብ በላው ማለት ነው። በኋላ ከጊዜ ብዛት የተነሳ ላሊበላ ተብሎ ተጠቅሎ ስም ሆኗል። በተወለደ በአርባ ቀኑ በብዙ ሺህ ካህናትና ሰራዊት ታጅቦ አጼ ካሌብ ባሰራ ማይ ማርያም ቤተ ክርስቲያን ሥርዓተ ጥምቀቱ ተፈጽሞ ስመ ክርስትናው ገብረ መስቀል ተብሏል። ቅዱስ ላሊበላ በእንክብካቤና በስርዓት ካደገ በኋላ እድሜው ለትምህርት ሲደርስ መምህር ተቀጥሮለት ከፊደል እስከ ዳዊት ተማረ። የበለጠ ፈጣሪውን ለማገልገል በመመረጡ ቤተመንግስቱን ትቶ ወደ ምድረ ጎጃም ሄደና መምህር ኬፋ ከተባሉ የጎጃም ምሁር የቤተ ክርስቲያንን ትምህርት ቅኔና፣ ትርጓሜ ጥሪያትና አዲሳት ማለት ነው ተምሮ ወደ ደብረ ሮሃ በመመለስ ስርዓተ መንግስትን ከወንድሙ ከቅዱስ ገብረ ማርያም ሐርቤ እየተማረ ሳለ ሰይጣን በንጉሱ ባለሟሎች ላይ አድሮ የሁለቱን ፍቅር በጠሰው ይላል። ምክንያቱም መልኩ ያማረና የተዋበ በመሆኑ ህዝቡ ይህን ያንግሰው ይሉ ነበርና፣ መኳንቱ ወደ ንጉሱ ቀርበው ላሊበላ መንግስትህን ሊቀማህ ነው አሉት። ንጉሱም ተቆጥቶ፣ ንጉስ በንጉስነቱ ጎልማሳ በሚስቱ ቀናተኛ ነውና እግዚአብሔርም በመንግሥቱ ቀናተኛ ስለሆነ እነሆ ንጉሱም ተቆጥቶ ወደ ማረፊያ ወደ ማረፊያ ቤቱ ገብቶ እህል አልበላም ውሃም አልጠጣም ብሎ እንደ አካብ ተጨንቆ ተጠቦ ሳለ እህቱ ልብህ አይዘን ነገሩን ለእኔ ተው ብላ አረጋጋችው፣ ይላል። ይህ ታሪክ አንድ ታሪክን ያሳስበናል። እሱም የአካብንና የኤልዛቤልን ብሎም ደግሞ የናቡቴን ታሪክ ያሳስበናል። አካብ የተባለ ንጉስ፣ ኤልዛቤል የምትባል ንግስ፣ ናቡቴ የተባለ ደግሞ እንደ ስጋ ሲያዩት ድሃ፣ እንደ መንፈስ ሲያዩት ደግሞ ሀብታም ማለት ነው። ትንሽዬ ወይን ቦታ የነበረችው ንጉሱ አካብ ትንሽዬ ወይን ቦታ ከኔ አጠገብ ስለሆነች ጠቅልዬ እኔ ጋ ጨምሬ ላልማት አትክልት ልትከልባት ወይም ሌላ ቅያሬ ልስጥህ፣ ወይም ደግሞ ገንዘብ ልስጥህ አለ እና ጠየቀው ነው የሚለው። እንግዲህ ንጉሱ በሀብቱ አካብ በሀብቱ ተመክቶ፣ በንግስናው በጉልበቱ ተመክቶ፣ እሽቢል በፍቅር እምቢ ቢል በጉልበት እንደማለት ያለ ነውና፣ በዚህን ጊዜ ነው በእውነቱ ምን አለው? ናቡቴን፣ እሺ በል አለው ናቡቴን። ምን አለው? የአባቶቼን ርስት ሰጥም አለና እምቢ አለው። በዚህን ጊዜ ተቆጥቶ ተኛ። ኤልዛቤል ሞነሃል አለችው። አንድ ድሃ ካጠገባችን ነበረ፣ ቦታህን ስጠን ወደ እኛ ጠቅለን እኛ እንጠቀምበት፣ ለአንተ ሌላ ቦታ ግዛ ወይም ትክል ስጥህ ብዬ ብለው እምቢ አለኝ። በዚህ ተናድጄ ነው አለና ለኤልዛቤል ነገራት። እሷም ይህንን ለእኔ ተው፣ አንተ ግን ተነሳ፣ ታጠብ ብላ። ራስህን አስደስት፣ አነቃቃለችውና ጾም አዋጅ አሳውጃ በአደባባይ አዎ እነሆ ናቡቴን ደሙን ውሃ ውሾች ደሙን ውሾች እንዲጠጡት ስጋውን አሞሮች እንዲበሉት አድርጋለች። እግዚአብሔርም የናቡቴን የድሃውን ደም ለውሻ እንዳስላብሽ የናቡቴን የድሃውን ስጋ ለአሞራና ለወፍ እንዳስበላሽው የአንችንም ስጋና ደም አራዊት ይበሉታል፣ ደምሽን ውሾች ይጠጡታል ብሎ እግዚአብሔር ተናገረ። አልቀረም፣ የድሃው ግፍ መጨረሻ ላይ መስዋ ከፎቅ ላይ ተወሩራ ወርቃ ደሟን ውሾች ጠጥተውታል፣ ስጋዋን የሰማይ አራዊት ይበልተውታል ማለት ነው። ይህን ያሳስበናል። ላሊበላ ግን ይህን ሁሉ ሳያውቅ በንጹሕ ልቡናው እንደተቀመጠ ከዕለታት አንድ ቀን ኮሶታይቶት መድኃኒት እንድትሰጠው ቂመኛ እህቱን ጠየቃት። እሷም ሁኔታው ሲመቻችላት ይህን አጋጣሚ ተጠቅማ የኮሶ መድኃኒት አዘጋጅታ መርዝ ቀላቅላ አቀረበችለት ይላል። ይሄ ደግሞ አንድ ታሪክ ያሳስበናል። የማቴዎስ ወንጌል ምዕራፍ ስድስት ቁጥር ስድስት ጀምሮ ይሁዳ ኢየሱስ ክርስቶስን በሰላሳ ብር ሊሸጠው ምቹ ጊዜ ይፈልግ ነበረ ይለና ያም ጊዜ ቀረበለትና አምላኩን በሰላሳ ብር ሸጠው። ነገር ግን አልተጠቀመም። እሱ ያው እንግዲህ እንደምና አሟሟቱም አሟሟቱን እንደገና ክህደቱም የከፋ ሆኖ አይተነዋልና ከእንዲህ አይነት ምቀኝነት እግዚአብሔር አምላክ ሁላችንንም ይጠብቀን። አቀረበችለት ይላል። የሚያገለግለው ዲያቆን ቀምሼ እሰጣለሁ ብሎ ቢቀምሰው አስታውቆት ወዲያው ሞተ ይላል። ለላሊበላ የተዘጋጀው መርስ ለሰራተኛው ለዲያቆኑ ሆነ ነው የሚለው። አንዳንድ ጊዜ ለዋናው የተዘጋጀው ለጠባቂው የሚሆንበት ጊዜ አለ። ለንጉሱ የተዘጋጀው ምግብ ለሰራተኛዋ የሚሆንበት ጊዜ አለ። ለንጉስ የመጣ ሞት ለጠባቂው የሚሆንበት ጊዜ አለ። ለዚህ እንደዚህ ነው የሆነው። የዲያቆኑ ማስቱቂያ ውሻ ቢልሰው ውሻውም ሞተ ይላል። በዚህ ጊዜ መንፈሱ ታውቆ በእኔ ምክንያት እነዚህ ንጹሐን ሙተው መቅረት ነፍሰ ገዳይ መሆን ነው አለና የተረፈውን ጠጣው። በውስጡ ፈቃደ እግዚአብሔር ስላለበት ምስጢር ሊገልጽለት ስለፈለገ ነው። ወዲያውም ተዘረረና ሞተ ይለዋል ማን ቅዱስ ላሊበላ በአንድ ቀን የቅዱስ ላሊበላ ሰራተኛ፣ ዲያቆኑ እንዲሁም ደግሞ ውሻው። ከዚያ ቀጠለና ቅዱስ ላሊበላ በአንዲት ሴት ምክንያት አንድ ውሻ፣ አንድ ዲያቆን፣ አንድ ደግሞ የዋሁ ጻድቁ ቅዱስ ላሊበላ ሶስቱን በተመሳሳይ ሰዓት ሞቱ ነው የሚለው። በዚህን ጊዜ ነው ቅዱስ ላሊበላ እንደ ሞተ፣ ነፍሱንም መላእክት ወሰዷት። ስጋውን ግን ሙቀት ስላልተለየው ሰውነቱ እንደ እሳት እየተፋጀ ሳይቀብሩ ሶስት ቀን ሰነበተ መላእክትም ነፍሱን ወደ እግዚአብሔር አቀረቧት ጌታም ፍቅሩን ከገለጸለት በኋላ የጠራሁህ እኔ ነኝና ጥበብንና ማስተዋልን እሰጣለሁ አለ አያችሁ አላዛር ወዳጁ በሞተ ጊዜ ምን አለ ለደቀ መዛሙርቱ አላዛር ተኝቷልና ላስነሳውቀ እሄዳለሁኝ አለ ምንድን ነው ማለት ነው? የአላዛርን ሞት እንደ እንቅልፍ አድርጎታል፣ የወዳጁን ማለት ነው። የአላዛር አራት ቀን መቀበር የእግዚአብሔር ድንቅ ስራ ሊገለጽበት እንጂ አላዛር ስለሚሞት አይደለም ይልና አላዛር ከአራት ቀን ከተቀበረ በኋላ ወጥቶ እንደገና አርባ ዘመን ኤጲስቆጶስ ሆኖ አገልግሏል ማለት ነው። እግዚአብሔር እንዲህ ያደርጋል የሞቱትን እያነሳ እንደገና ይገለገልባቸዋል። ለዚህ ነው ከከርሰ ምድር አብያተ መቅደስን ትሰራልኛለህ፣ የኢትዮጵያ ሕዝቦች ወደ ኢየሩሳሌም እንደሄዱ እቆጥርላቸዋለሁ ብሎ መስራት እንዳለበት ጥቅሙን ጨምሮ መመሪያ ሰጠው ይላል። ላሊበላ ግን እንደማይችል ቢገልጽም፣ ስሙ ባንተ ይሁን የምሰራው እኔ ነኝ በማለት ገለጸለት። ይህ ታሪክ ደግሞ አንድ ነገርን ያሳስበናል። በአምላክ ዳዊት እመ እግዚአብሔር ያቀብ ሀገረ ከንቶ ይተግሁ እለ ያቀቡ፣ እግዚአብሔር ሀገርን ካልጠበቀ አገርን እጠብቃለሁ የሚሉ ከንቱ ናቸው ይላል። እመ እግዚአብሔር የሃነጸ ቤተ ከንቶ ይጻመዉ እለ ሃነጹ፣ እግዚአብሔር ቤትን ካልሰራ ቤትን እንሰራለን የሚሉ ሐናጺዎች ቆርቆሮ እንመታለን የሚሉ ሐናጺዎች፣ ግንበኞች እነሆ ከንቱ ይደክማሉ። ምክንያቱም ለዛቲ ቤት ያችን ቤት ሳረራ አብ ቀዲሞ ይችን አለም እግዚአብሔር አስቀድሞ ሰራት። ለዛቲ ቤት አነጻው ይችን አለም እግዚአብሔር ወልድ ሰራት። ለዛቲ ቤት ወፈጸማ መንፈስ ቅዱስ ይችን አለም መንፈስ ቅዱስ ፈጸማት ይላል። አንደኛ አለምን ነው በሁለተኛ ሃይማኖትን ነው በሶስተኛ ቤተ ክርስቲያንን ነው። በሌላ መልኩ የሰው ልጅን እግዚአብሔር አብ ፈጠረው፣ እግዚአብሔር ወልድ ደግሞ በቃሉ አከናወነው፣ እግዚአብሔር መንፈስ ቅዱስ ደግሞ ያው አደረገው ይለናል። ከዚህ በኋላም በሶስተኛው ቀን ነፍሱ ከስጋው ተዋሃደች። ሙቀት ስላልተለየህ ነው እንጂ ልንቀብርህ ነበር፣ ከወዴት ሰንብተህ መጣህ አሉት። እስመ ፍቅር ከመሞት ጽንይት ይላል መሐሌ የመሐሌ አምስት ላይ ፍቅር እንደ ሞት የበረታሽ ናት የጌታዬ ፍቅር አገብሎኝ ከደረሰበት ደርሸ መጣኋላቸው በዚህም የበለጠ የሚጠሉት ሆነዋል ከዛም ወንድሜ ሞቴን እህቴ ጥፋቴን ከተመኙልኝ ከዚህ ምን ያስቀምጠኛል ብሎ ከሰው ርቆ ከዘመድ ተለይቶ በረሃ ገብቶ በአት ሰርቶ በጾም በጸሎት ጸንቶ ተቀመጠ ይላል የቅዱስ ላሊበላ ታሪክ ነው። እንዲህ ሆኖ ሲኖር ቅዱስ ገብርኤል መጥቶ የእግዚአብሔር አገልጋይ ቅዱስ ላሊበላ ሆይ ሰላም ለአንተ ይሁን በኢትዮጵያ ላይ ንጉሥና ካህን ሆነህ አርባ ዘመን ታስተዳድራለህ፣ ትገዛለህ፣ ለሕዝብህን ትመራለህ። በሕገ አብርሃም ጸንተህ ትወሰን ዘንድ ጋብቻ ትፈጽም ዘንድ ማለት ነው። በዚህ ሰዓት ሃይማኖቷ የቀና እንደ አንተ የተመረጠች ስሟ መስቀል ክብራ የምትባል ሴት ትመጣልሃለች። ተቀበላት አለው። ቅዱስ ገብርኤል ነው ይሄን ያለው። አያችሁ ለድንግል ማርያም አምላክን ትጸንሻለች ተቀበዩ አላት አይደለ። ለዘካርያስ ደግሞ ኤልሳቤጥ ባለቤት ትጸንሳለች፣ ትወልዳለች እውነት መሆኑን ተቀበል አለው። አያችሁ ላሊበላ ግን በንጽህና በቅድስና መኖር እንደሚፈልግ ቢናገርም የጌታ ፈቃድ እንደሆነ በድጋሚ ስላስረዳው ይሻለ። በነጋውም መስቀል ክብራ ሙዝና ብርቱካን ይዛ ሄደች። በደስታ ተቀበላትና ነገረ እግዚአብሔርን ተነጋግረው ወደ ቤቷ ይዛው ሄደች። ከቤተሰብ ቤተሰቦቿም በራእይ ተገልጾላቸው ስለነበር በደስታ ተቀበሉትና በስርዓተ ቤተ ክርስቲያን ጋብቻ ፈጽመው በጾም በጸሎት ተወስነው ሲኖሩ ሰይጣን ለምቀኝነት አያርፍምና በሐሰት የሰው እጮኛ ያባብላል በማለት አማካሪዎቹ ለንጉስ ነገሩበት። ንጉሱም ወታደሮችን ልኮ አስመጥቶ በጅራፍ እንዲገረፍ አዞ ወደ ቅዳሴ ሄደ። አጎቱ ወንድሙ እኮ ነው። ወንድሙ ወንድሙን በጅራፍ ገረፈው። ንጉሱ ከሰዓት ሲመለስ እየተገረፈ ሰንበር በሰውነቱ እንደሌለ ተመለከተ። በንጽህናውና በቅድስናው ከግርፋት እንደሰወረው አውቆ ከባድ ሐዘን ተሰማውና፣ በድያለው ከዛሬ ጀምሮ መንግስት ያንተ ናት ብሎ ከጫማው ስር ወድቆ ይቅርታ ጠየቀ። ቅዱስ ላሊበላ እግዚአብሔር እኔንም አንተንም ይቅር ይበለን፣ መንግስትን ግን ከእግዚአብሔር እቀበላለሁ። አንተ በዚህ ተቀመጥ ብሎት ሄደ። መኳንንቱና ህዝቡ መንግስትን ያህል ነገር ጥሎ ሲሄድ አይተው ተደነቁ ይላል። አንድ ነገርን ያሳስበናል። መንግስቱ ዘለዓለም ወምኩናኑን ለትውልደ ትውልድ መንግስት ከሰ መንግስት መንግስቱ ዘለዓለም ዘለዓለም መንግስቱ የሆነችለት እግዚአብሔር ነው። ግዛቱም የልጅ ልጅ የሆነለት እግዚአብሔር ነው። ከእግዚአብሔር እቀበላለሁ እንጂ ካንታ አይደለም አለና ጥሎለት ሄደ ነው። ዛሬም በሀብት ምክንያትና በስልጣን ምክንያት የምትባላ ዓለምን ይህን ቢነግሯት አትሰማም። ምክንያቱም ዓለም የጦርነት ቀጠና የሆነችው አንድ በስልጣን በሌላ መልኩ ደግሞ በሀብት ስለሆነ ማለት ነው። ቅዱስ ላሊበላ ግን ይህን ሁሉ ጥሎ ሄደ። ቅዱስ ላሊበላ የሚያስተምረን ይህን ታሪክ ነው ማለት ነው። ቅዱስ ላሊበላ ግን በዓላማው ጸንቶ ሚስቱን ይዞ ወደ አክሱም ገዳም ሄዶ በአባ ጰንጠሊዮን ከዘጠኙ ቅዱሳን አንዱ ናቸው። አባጰንጠሊዮን ገዳም አደዋ አካባቢ ያለ ገዳም ነው። በጾም በጸሎት ተወስነው ሲኖሩ ቅዱስ ገብርኤል መጥቶ ሰማያዊት ኢየሩሳሌምን እንዳየህ ምድራዊት ኢየሩሳሌምን አይተህ ሕንፃ ታንጽ ዘንድ ሂድ ብሎ በሱዳን በኩል እየመራው በሦስት ወሩ ገባ። በዚያም ጌታ የተወለደባት ቤተልሔምን፣ የተጠመቀባት ዮርዳኖስን፣ የተሰቀለበት ቀራንዮን፣ የተቀበረበት ጎልጎታን፣ ምስጢር የተገለጠባት ደብረ ታቦርን እያየ ለአስራ ሦስት ዓመት ተቀመጠ። መታደል ነው መስቀል ክብራ ግን በቅዱስ ሚካኤል ጠባቂነት በሴቶች ገዳም ትኖር ነበር ይላል። በኢየሩሳሌም እንዳለ ጌታ ተገልጾ ክብርህ ወንጌልን ለመስበክ ዓለምን ከዞሩ ከጴጥሮስና ከጳውሎስ አያንስም፣ በተስፋህ የጸናውን በኪዳንህ የተማጸነውን ከሞተ ነፍስ ከርደተገሃነም ገሃነም አድንዋለሁ አለው ይላል። ይሄ የሚያሳስበን ደግሞ አንድ ነገር አለ ሰኔ 12 ታሳስ ሃያ ዘጠኝ በሮሃ ቅዱስ ላሊበላ በዚያ በቃል ኪዳኑ ለመገኘት ኢትዮጵያ ላይ ያሉ በዓለም ውስጥም ያሉ ፈረንጆች ሳይቀሩ በእውነት ወደዚያ ቦታ ላይ ቃል ኪዳኑን አውቀውና ሰምተው ተገንዝበው የተረዱ በሙሉ ይሄዳሉ፣ አው ማለት ነው። መቃብርህን እጅ የነሳ መቃብሩ ቅዱስ ላሊበላ ያው ደብረ ሩሃ ነው ያለው። መቃብርህን እጅ የነሳ ጎልጎታ መቃብሬን እጅ እንደነሳ ይሆንለታል። ላስታ ደብረ ሩሃ ቅዱስ ላሊበላ ሄዶ በዚያ በቃል ኪዳንህ ቦታ ተገይቶ መቃብርህን እጅ የነሳ የጎልጎታ መቃብርን እጅ እንደነሳ ይሆንለታል ብሎ ቃል ኪዳን ገብቶለታል። ለሁላችንም የሚያደርግልን መድኃኔዓለም። ከዚህ በኋላ ቅዱስ ገብርኤል በክንፉ ተሸክሞ መስቀል ክብራ ካለችበት አደረሰው። አጼ ገብረ ማርያም ወይም ንጉሥ ገብረ ማርያም መምጣቱን ሰምቶ ቁጥር ስፍር የሌለው ሰራዊት አሰልፎ ወደ ላስታ እንዲመጣ ላከበትና ወደ ላስታ መጣ ይላል። ንጉሱን በፍቅር እንባ ተቀበለውና ሕዝቡን ሰብስቦ አዋጅ ነግሮ መንግስት ለዚህ ወይም መንግስቴ ለዚህ ቅዱስ ሰው ይገባል ብሎ ዙፋኑን አስረክቦ ቅዱስ አርቤ እየተባለ ወደሚጠራው ገዳም መንኖ ገባ። ከዚያም በጸሎትና በቀን ሆና ኑሮ ሰውነቱን ለፈጣሪው አስገዝቶ በክብር አረፈ ይላል። አንድ ነገር እዚህ ላይ ያስገነዝበናል። ከቅዱስ ላሊበላ በቀኝ በኩል ብልባላም ይባላል። ከዚያ አልፎ ደግሞ አሁን ሀርቤ የሚባለው በአይና ቡግና የሚገኝ ታላቅ ገዳም የቅዱስ ገብረ ማርያም ገዳም አለ። በገዳም ውስጥ ገብረ ማርያም የወለደው ናኩቶ ለአብ የሚባለው እዚህ ቅዱስ ላሊበላማ አካባቢ ቤተክርስቲያኑ አለ። ከዚያ ደግሞ ከአባቱ ግቢ ላይ በውስጥ አንድ አጥር ብቻ ነው ያለው። የገብረ ማርያም ትልቅ ዘመናዊ ቤተክርስቲያን የቅዱስ ናኩቶ ለአብ የልጅየው ደግሞ እዚያው የአባትና የልጅ ትልቅ ገዳም ሀርቤ አካባቢ ላይ ያለ በአመት የሚጎበኝ ትልቅ ቤተክርስቲያን አለ። በዚያ ቦታ ላይ የቅዱስ ላሊበላን ያንኛውን ለቅዱስ ላሊበላ ሰጦ ደብረ ሩሃን ላስተ ላሊበላ ለቅዱስ ላሊበላ ሰጦ፣ እሱ ግን ተነስቶ ወደ ቅዱስ አርቤ ሄደና በዚያ በጸሎትና በቀኖና ኑሮ ሰውነቱን ለፈጣሪው አስገዝቶ በክብር አረፈ ይላል። የእኛንም ህይወት እንደዚህ ያደርግልን እግዚአብሔር የበደልንውን ክሰን፣ የቀማኑን መልሰን፣ ያሳዘንን እንደገና ደግሞ ይቅርታ ጠይቀን አሟሟታችን እንዲያሳምርልን መልካም ፈቃድ ይሁንልን። ከነገስታቱ የምንማረው ይህን ነው። የቅዱስ ላሊበላን ትግስት፣ የገብረ ማርያምን ደግሞ ይቅርታ መጠየቅን፣ የቅዱስ ላሊበላን የዘመድ መውደድና የወንድም አክብሮት፣ የገብረ ማርያምን ደግሞ መቆርቆርና እንደገና ይቅርታ መጠየቅ በሌላ መልኩ ደግሞ እህት ከአንዱ ወደ አንዱ እንደምታዳላና የአንዱን ለመጠበቅ አንደኛውን መግደል የምናይበት ዓለም እንደዚህ አይነት አመለካከት ይ የምናይበት ነው ማለት ነው። ይህ ቅዱስ ላሊበላ ንጉስ ነይ ብሎ ሳይመካ ስልጣኑን ለህዝብ በመስጠት ይመራ ነበር ይላል ደግነቱም፣ የውጭ ነገስታት ሳይቀሩ መስክረውለታል። ከዚያም በላስታ ላሊበላ 11 መቅደሶችን ከቋጥኝ ፈልፍሎ ሰርቷል እነዚህም የሚከተሉት ናቸው። በስዕልም እዚሁ እንመለከታቸዋለን እናያቸዋለን። ስብከቱ ላይ አንደኛ ቤተ መድኃኔ ዓለም ነው። ቤተ መድኃኔ ዓለም በበር በኩል የሚገኘው ነው። 38 በውጭ 38 በውስጥ በድምሩ ሰባ ሁለት አምዶች አሉት ምሰስቶች ማለት ነው። እነ 72 ምሰስቶች በማን በ72ቱ አርዴት ሰላሳ ስምንት እነዚህ በሰባ ሁለቱ አርድእት አምሳያ የተሰሩ ናቸው ማለት ነው። በቁጥር በታሪክ የተቀመጡ ናቸው። አፍሮ አይገባ የተባለው መስቀልም ያለ በዚህ መቅደስ ነው። አንድ ጊዜ ጠፍቶ ተገኝቷል። ሌባው ተይዞ ተመልሶ ወደ በክብር መስቀሉ ተመልሷል ማለት ነው። ሁለተኛ ቤተ ማርያም ነው። ቤተ ማርያም ማለት በየዓመቱ ታኅሳስ 29 ቀን ዋይዜማና ክብረ በዓል የሚቆምበት ይልቁንም ደግሞ ቤዛ ሁሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ተብሎ ከላይ እንደ መላእክት ከታች ደግሞ እንደ እረኞች ሆነው ከታች ያሉት ነጫጭና ነጫጭ ልብስ ለብሰው የሚያገለግሉ ከላይ ደግሞ ጃኖና ካባ ሻሽ የጠመጠሙ ሊቃውንት ከላይ ያሉት መላእክትን ወክለው ከታች ያሉት ደግሞ እረኞችን ወክለው ምንድን ነበር የሉቃስ ወንጌል ምዕራፍ ሁለት ላይ ስብሐት ለእግዚአብሔር በሰማያት በሰማያት በመላይክት ምስጋና ይድረስ ወሰላም በምድር በምድርም በደቂቃ አዳም ይላልና ስለዚህ ከላይ ጌታ በቤተልሔም ሲወለድ ከላይ ከሰማይ መላይክት መጣዋል ከጫካ ደግሞ እረኞች መጠዋል አንድ ላይ ሆነው ዮም ሀደ መሬት ተኮኑ መላይክት ወሰብ ከሜሰብህ ወደ ክርስቶስ በቃል አሚን እነሆ ዛሬ ከሰማይ የመጡ መላእክት ከምድር የመጡ እረኞች ከበረት የተገኙ እንስሳት ከጫካ የመጡ አራዊት አራቱም አንድ ላይ ሆነው የአምላክን መወለድ ምስጋና አቅርበዋል። አንድም በአምላክ መወለድ ምስጋና አቅርበዋል። አንድም ስለተገለጸላቸው ነገር እግዚአብሔርን አክብረዋል ይላል። ስለዚህ ቤተ ማርያም ይሄ ቃል እግዚአብሔር ታኅሳስ 29 ቀን የሚቀርብበት ቤተ መቅደስ ነው ማለት ነው። ቁመቱ ሰባት ሜትር ከ58 ሳንቲሜትር ሲሆን ወርዱ 48 ሳንቲሜትር ነው። ስሙ አምደብርሃን የብርሃን ምሰሶ ማለት ነው። አምደ ብርሃን በመባል ይታወቃል። በመጀመሪያ የሰራው ይህን ቤተ መቅደስ ነው ይላል። ሶስተኛ ቤተ መስቀል ሲሆን በአስርቱ ቃላት ምሳሌ በግማሽ ጨረቃ የተቀረጹ አስር ቅርጾች አሉበት ይልና ይናገራል። አራተኛ ቤተ ደናግል ነው። የአብርሃም ድንኳን በህንፃው ላይ ተስሎ ይገኛል። አምስተኛ ቤተ ጎልጎታ ነው። የቅዱስ ላሊበላ መካነ መቃብር በዚህ ይገኛል። በቤተ ጎልጎታ መቃብሩ እዚጋ ነው ያለው። ስድስተኛ ቤተ ጊዮርጊስ ነው። ቤተ ጊዮርጊስ አንድ ነገር ትዝ ይለናል። ቤተ ጊዮርጊስ አብያተ ክርስቲያናቱ በሶስት አይነት መልኩ የተቀረጹ ናቸው። አንደኛ እነ ቅዱስ መርቆሪዎስ እነ ቅዱስ ገብርኤል ገና ከሽምሻ ስንገባ በቀኝ በኩል በላይ በኩል የምናገኛቸው ናቸው። በሌላ መልኩ ቤተ ማርያምና ቤተ ሚካኤል ቅዱስ ላሊበላ ማዶ ላይ ከተማው ስር ያሉት ናቸው። በሌላ መልኩ ቅዱስ ጊዮርጊስ ደግሞ ከአስፓልት በታች ከመንገድ በታች ብቻውን ያለ ቤተ መቅደስ ነው ማለት ነው ይህ ስድስተኛ ቤተ ክርስቲያን ቤተ ጊዮርጊስ ነው ይህም የመጨረሻ ስራው ሲሆን በመስቀል ቅርጽ የተሰራ ነው። ሰባተኛ ቤተ ገብርኤል ነው፣ ፎቅና ምድር ቤት ያለው አስገራሚ መቅደስ ነው። ስምንተኛ ቤተ መርቆሪዎስ ሲሆን የሲኦል ምሳሌ የሆነ ጨለማ መንገድ ይገኝበታል። አስጨናቂ ነው፣ አስቸጋሪ ነው። በዚያ ለማለፍ እምነት ይጠይቃል። ዘጠነኛ ቤተ አማኑኤል ነው፣ ከአለት ተጠርቦ የተሰራ ህሊናን የሚጫን አስገራሚ መቅደስ ነው። አስረኛ ቤተ አባ ሊባኖስ ነው፣ የመስቀል ክብራ ታቦት ይገኝበታል። አስራ አንደኛ ቤተ ሚካኤል ነው። ቅዱስ ላሊበላ ዘመኑን በሰላምና በፍቅር ካሳለፈ በኋላ ንግሥናውን ለወንድሙ ልጅ ለቅዱስ ነአኩቶ ለአብ ናኩቶላብ ለገብረ ማርያም ንቅስና ከገብረ ማርያም ቅዱስ ላሊበላ ተቀበለ። ቅዱስ ላሊበላ ደግሞ ለገብረ ማርያም ልጅ ለናኩቶላብ አስረከበው ይላል። በጾምና በጸሎት ተወስኖ ሲኖር በአንድ ሺህ አንድ መቶ ዘጠና ሰባት ዓመት በዘጠና ሰባት ዓመቱ አረፈ። የእረፍቱ መታሰቢያ ሰኔ አስራ ሁለት ቀን ነው ይላል። ለዚህም ነው እንግዲህ ቅዱስ ላሊበላ ታእዛዝ 29 ቀን ተወለደ። ቅዱስ ላሊበላ ሰኔ 12 ቀን አረፈ። ቅዱስ ላሊበላ አብያተ መቅደስ 11 መቅደሶችን ማነጹ፣ ክህነት ከምስፍና ሀብተ መንግስትን ከሀብተ ክህነት ጋር ይዞ ማስተዳደሩ፣ ከፈጣሪው ቃልኪዳን መቀበሉ እነዚህ ሁሉ ይነገሩለታልና፣ ስለዚህ በዓለም ላይ ያላችሁ የእግዚአብሔር ልጆች፣ በላስታ ላሊበላ፣ በሰሜን ወሎ ላስታ ላሊበላ ደብረ ሩሃ ቅዱስ ላሊበላ 11 ክርስቲያናት ፍልፍል አብያተ ክርስቲያናትን የቻላችሁ በማየት ደርሳችሁ እነሆ የበረከት ባለቤት እንድትሆኑ ያልቻላችሁ ደግሞ ሰኔ ሰኔ 12ና ታኅሣሥ 29 የሚከበረውን ክብረ በዓል በተለያየ መልኩ ዓለም አንድ መንደር ናትና በሚዲያው በመከታተል ይልቁንም ደግሞ እንደዚህ በወንጌል አገልግሎት ገባ እያላችሁ ታሪክን እየሰማችሁ እያወቃችሁ ኢትዮጵያ የታሪክ ባለቤትና ይልቁንም ደግሞ የኢትዮጵያ ድንቅ አዎ ስጦታ የሆነው ቅዱስ ላሊበላ የኢትዮጵያ ብርቅዬና ድንቅዬ የሆኑ አስራ አንድ ፍልፍል አብያተ ክርስቲያናትን ሰርቶ ያስረከበ አርባ ዘመን ሀብተ መንግስትና ሀብተ ክህነትን ይዞ በክብር አስተዳድሮ ያለፈ ጻድቅ ነውና፣ የቅዱስ ላሊበላ በረከቱና አማላጅነቱ በሕይወታችን ላይ እንዳይለየን መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክና ሼር አድርጉ። እንግዲህ ሰኔ 12 ቀን ብዙ ታሪኮች አሉ። በአስር የቅዱስ ላሊበላን ታሪክ አቅርበናል። በአስራ አንድ ደግሞ እነሆ የቅዱስ ታፎሚያን ታሪክ እናቀርባለን። በአስራ ሁለት ደግሞ የቅዱስ ሚካኤል ንግሥናና የባሄራንን የሞት ደብዳቤ የተቀደደበትን እነዚህም በተለያየ መልኩ እናቀርባለን። በገብረ መስቀል ሚዲያ ሁላችሁም ተከታተሉ፣ ሰብስክራይብ አድርጉ፣ ላይክ፣ ሸር እንዳይለያችሁ፣ ቤተሰብ ሁኑ፣ ለሁሉም አዳርሱ። እግዚአብሔር ሁላችንን የሚያስተምረን አነባቢውም፣ አዳማጩም፣ አስተማሪውም፣ ተማሪውም፣ ተናጋሪውም፣ የሚያዳምጠውም ሁሉም የሚማረው በእግዚአብሔር ነውና፣ እግዚአብሔር ደግሞ ከእኔ ተማሩ፣ አዎ እኔ አስተማሪ ነኝ ብሏልና ከእግዚአብሔር ተምረን ሁላችንም ተለውጠን ሀገራችን ኢትዮጵያን ሰላም አድርጎ የመጣውን ደግሞ ወርሃ ክረምት እንዲባረክልን መልካም ፈቃድ ይሆንል።